ነበረ። ግን እናንተ ደህና ናችሁ? እኛማ ምን እንሆናለን ብለሽ ነው? ደህና ነን። ለካ እንጂም አዳባሪ አግኝተሽ ነው የጠፋሽው። እኔም ባልሆነ አዳባሪ አልገኝ እና አጋፋሪ ልበል። ለማንኛውም እኔ ልሂድ። በቃ ልወጣ ስል ነው የመጣችሁት? ቆይ ሲጀምር ቤቷ የማናሳየህ ደሙኛ። ስንመጣ ነው እንዴ የምትወጣው? ቅዱስ እኮ ነው ልፈልግ እንጂ ምንም ነገር ማግኘት እችላለሁ። አዎ እሱንማ አስመሰከርክ። በቃ ደህና ዋለሁ። እንዴ ተረጋጋ እንጂ ወዴት ነው የምትሄደው? እኛም እኮ ባጩ ባገሩ ምን ነው እንዴት ነው ምንም ብዬ ነው መጣሁት። ቤቷን ደግሞ ባለፈው ካፌ ተገናኝተን ይዛን ቀን መጥቻ አየሁት። የምን የቤት ግንባታ ጭራሽ። ብቻ ነው የልጅ ልጅ ለማየት በጉጉት ላይ ያሉት የናሆሜና ጥያቄ መራዊትን እያስጨነቃት ይገኛል። በተለይ ደግሞ መራዊት ሰውነቷ ለውጥ አለ፣ ወፍራለች፣ አርግዛለች እያለች ለናሆምም የምጠይቀው ነበረ። ልጄ ያረገዘች ትመስለኛለች፣ ይልቁንስ በጊዜው ውለዱ እናንተ ግን ደዛ አይነት ጥያቄ ለምን እንደምትሸሹ አላውቅም እያለች ነው። መራዊትንም እንደዚሁ ልጄ ነፍሰ ጡር የሆንሽ ይመስለኛል በማለት ታዲያ ለምንድን ነው ሁልጊዜ እውነታውን እየሸሸው የምኖረው? ከዚህ በኋላ ትክክለኛውን ነገር መናገር ይኖርብኛል በማለት መራዊትም ልትናገር አስባ ነበር። ነገር ግን ናሆም የመጦ ሚስጥሩን ሳት ነግራት ነገሩ ተቋርጧል። ሰናይትን ከትዳር ፍራቸዋ ለማውጣት አሁንም የነኪራ ቤተሰቦች ጥረት እያደረጉ ነው። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በጽናት ድራማ በክፍል 75 ተከስተና ቅዱስ ወደ ሰናየት ቤት አምርቶ ነበረ። ብርማን ኳኳ ምን ልታደርግ መጣህ እያለችው ነው። ቅድም አወጣጥሽን ስላየው ለዛ ብዬ ነው ተከትዬሽ የመጣሁት። ታዳምን ትሰራለህ አለችው። ከኔ ይልቅ እነጽናት ይሻሉሽ ከሆነ እነሱን ልጥራልሽ እያላት ነበር። አይ እንደዛ ከሆነ ግባ በማለት ወደ ውስጥም ታስገባዋለች። የልጅ ልጅ ለማየት የቸኮሉት የናሆሜ እናትም ሚስትህ የሰውነት ለውጥ አየውባት እያለችው ነው። እኔ በጣም ጥሩ የምንከባከባትና ፍቅር የምሰጣት ስለሆንኩ ነው። አይ እንደዛ ሳይሆን ቋጥራ እንዳይሆን። ናሆሜም ያለውን ነገር በግልጽ ባይናገርም ምሮ አንቺ እንዳሰብሻት አይደለም በማለት ለእናቱ ይመልስላታል። ልጅ በረከት ነው፣ ለምንድን ነው የምትሸሹት? እሺ በቃ ስንወልድ በረከት እንለዋለን በማለት ነገሩን ለማረሳሳት እየሞከረ ነበር ናሆሜ እናትም እኔ በቁም ነገር እያወራሁ አንተ ቀለድ ገቡኝ ወይ? በማለት ተቆጥተው ይወጣሉ። እናትም እንዴት ከወንዶች እየሸሸች ያለችበትን ጉዳይ ለቅዱስ እየነገረችው ነው። እህቷን የሰበራት ባሏ እንደነበርና ከዚህ በኋላም ሌሎች ሰዎች ብትቀርብ እንደዛ አይነት ክስተት እንደሚፈጠርባት አድርጋ እያሰበችው ነበር። ቅዱስም ይህንን ሀሳብ እንዴት መቀየር እንዳለባትና ሌሎችንም በአንድ በጅምላ ማየት እንደሌለባት እየመከራት ነበረ። ታዲያ ስለ ፍቅርም የተለያዩ ትንታኔዎች በሚነግራት ሰዓት የመጽሐፍ ፍልስፍና ነው እያለች ነበረ የመለሰችለት። በመጨረሻም ይህን ያህል ስላወራሁ እጅግ በጣም ደስ ብሎኛል፣ ነገር ግን የነገርኩን በሚስጥር ያዝልኝ በማለት ስለ እህቷ የነገረችውን ታሪክ ሚስጥር እንዲጠብቅላት አደራ አስጠነቀቀችው። ቅዱስም ስሞት መቃብር ላይ ይነበብልሻል ከዛ ከዛ ውጭ አታስቤ ብሏት ተሰናብቷት ይወጣል። ሩም የናሆሜ ጭንቀት በጣም ግራ ጋብቷታል ምን ሆነ ነው እንደዛ እየጠራው እኮ አትሰማም ደህና የነበራችሁ ልጆች ከመቸው ተቀያየራችሁ እያለች ነው አይ ምንም የተፈጠረ ነገር የለም ዳ ሰውነቷ ስለተፈጠረው ለውጥ እናቱ ወፈረች እያለችው እንደነበር እየነገራት ነበር ለእኔም ብላኛለች አለችው ያለችውን አልሰማሽ አይደል በማለት ከራሱ ጋር በሀሳብ እያወራ ነበር ለምንድን ነው ሰናይት እዚህ ቤት የጠፋችው? ከሳሎን አንስቶ እስከ ኩሽና የሚሰማው ሳቋ አሁን ላይ ምንም ነገር የለም። ምን ሆና ነው እያለ ነው። ጭራሽ ሳቋም ናፈቀህ በማለት ኪራም እያሾፈበት ነበር። ፍቅር ፍቅር ሸተታችሁኝ አለ። እኔ እየነገርኩ ያለው ሌላ፣ አንተ ግን ቃል እየሰነጠክ ነው በማለት በቁጣ ቤቱን ትቶ ይወጣል። ያ እየሮጠ ሰናይት ቤት ነበር የተገኘው። ሰናይትም እንዴት መጣህ? ምን ላድርግ፣ ሶፋው ጠለፋት፣ ጠረጴዛው ኮረኮማት፣ ብዙ ነገር እያልኩ ከማስብ መጥቼ ባይሽ ይሻላል። ስልክ እኮ መደወል ትችል ነበር አለችው። ሰናይትም ጽናት ስንት ጊዜ ሞከረችልሽ? አንች ግን አታንሽም። ማንኛውም ደና ካዩሽ በቃ መመለስ ይኖርብኛል ሲላት፣ ማደር ትችላለህ፣ ነገር ግን በጠዋቱ ልቅ ማለት አለብህ አለችው። እሺ፣ ጧት ሌላ ሰው፣ ማታ ሌላ ሰው ስለምትሆኝ አሁኑኑ ብሄድ ይሻለኛል። ነይትም ለራት የሚሆን ኢንዶሚ እየሰራች እንደሆነና እራቱን በልቶ መሄድ እንዳለበት እየገለገለችው ነበር። ክብሮም በጣም ነበር የሳቅባት ኢንዶሚ እየሰራች ነው እንዴ፣ እራት እየሰራው ነው ብለሽ የምታወሪው በማለት ሰናይትም ለምን ትስቅብኛለህ አለች? እረሱማ እንኳን ኢንዶሚ ኮሰረትስ ወጥ ገብቶ የለ በማለት አሁንም መሳለቁን ቀጥሎበታል። ክብሮም በቃ አጥቆጭ፣ እኔ ቆንጆ ምግብ ሰርቻ በላሻለው እያላት ነበር የናሆሜ እናት ወደ ቤታቸው መመለስ እንዳለባቸውና ናሆሜ እንዲሸኛቸው እየጠየቁ ነበር። ናሆሜም ወደ ሆኑ ስልክ ተደውሎበት መጣው የስራ ስልክ ነው ብሎ ትቷቸው ሄደዋል። ታዲያ እናትም ቁልፉን የወሰደው እንዴ እያሉ ም መኝታ ቤት ይሆናል አለቻቸው። ታዲያ ሱኮ ቀልብ የለውም፣ ምናልባትም ወስዶት ይሆናል እያሉ ነበር። ኢራ ክብሮም እንደወጣ አለመመለሱ መለሱ እጅግ በጣም እያሳሰበው ነበር። ለጽናትም ጠይቋታል። እኔ የት እንደሄደ አላወቅኩም፣ ግን ክብሮም ጠንቃቃና አስተዋይ ልጅ ነው ስህተት እንደማይሰራ ተስፋ አድርጋለሁ አለችው። ሰው እኮ ነው፣ እንዴት አይሳሳትም ማለት ይቻላል። ፅናትም ይህን ያህል ማሰብ መቻልህ አስደንቆኛል አለችው ኪራም በፊት እኮ ስለ ክብሮ ማንነት በደንብ ሳላውቀው ሳለ ነው ያኔ የጠላሁት አይ እንደዛ ሳይሆን እኔ ሊወስድብህ ስለሆነ ነው እንደዛ የጠላኸው ያለችው ነበር እሱም እናንችን ሲቀማኝ እኔ ምን ማድረግ እችላለሁ አላት አይ እኔማ አንተን ትቼ ትሄዳለሁ አለችው ከዛም እንደሚወዳትና እንደምትወደው ፍቅራቸውንም ተገላለጹ የኪራ አባት ለክብሮም በመደወል ስለ ኪራ ደህንነት ከጠየቁት በኋላ ወደ ስራ ተመለስ እያሉት ነው። እኔ በራሴ ፍቃድ ለቅቄ የተውኩትን አሁን ያስገቡኛል ማለት ነው እያለ ነው። ለማንኛውም በኋላ ደውላለሁ በማለት የኪራን አባት ከተሰናበተው በኋላ እርስዎ ለኪራ ይጨነቃሉ፣ እሷ አለሙን እየቀጨ ነው እያለ ነበር ብቻው

ና ብቶኝማ በዚህ ሰዓት ወደ ስራ ትመለሽ ነበረ፣ ነገር ግን አንቺ በድብርት ቤቶች ውስጥ ተደብቀሻላላት አላት ሰናይትም የማያክሙትን ቁስል መነካካት ትርፎ ህመም ነው። ቁስም ለህመማችን እስካልተናገርን ድረስ መድኃኒት እንደማይገኝለትና የደረሰባትን ነገር በግልጽ መናገር እንዳለባት እየነገራት ናሆሜ እናትም ሰውነት ሽሞላለ እርግዝና እንዳይሆን ሄጅና ተመርመሪው በዛ ላይ ድካም ድካም የምልሽም እሱ ሳይሆን አይቀርም እያሏት ነው መራዊት በጣም ተጨናንቃለች አንገቷን ደፍታም ለምን እውነታውን እሸሻለሁ ከዚህ በኋላ መናገር ይኖርብኛል እያለች እኮ ናሆሜን ላለማጣት ብዬ የናሆሜን ደስታ እየነጠቅኩት ነው እያለች ከራሷ ጋር በሀሳብ ጭለት ተብላለች የናሆሜ እናት ልጅ እኮ ቀረ እያሉ እያናገሯት ነው እሷ ግን ልትሰማቸው አልቻለችም። ከሀሳቧ ስትመለስ ማምዬ የምነግርሻለኝ ብላ እውነታውን ለመናገር ስታስብ ናሆሜ መጥቷል። ታዲያ የናሆሜ እናትም ወደ ገበያ ሊሄዱ ስለሆነ እንዲሸኛቸው ልጃቸውን እየጠየቁና መራዊትንም የነገርኩሽን አደራ በማለት ሆንም ስለ እርግዝናው እንድታስብበት ተናግረው ይሄዳሉ። እናትም ሰናየት ግን በሰላማዊ ሆንዴ ከተገናኘን እኮ ሰንበት በት ብለናል። በደህና አይመስለኝም እያለች እየተጨናነቀች ነበረ። ስም ከሰው ቤት አልመጣን ብለሻል። ታዲያ ብቸኝነት ሽንሳይ እኔ መጣሁ እያላት ነው። አንተ ሰውዬ ያመሃል እንዴ አለችው። ስም ሰናይትን አሁን ካለችበት ስሜት እንድትወጣ እየመከራት ነበረ። ታዲያ ፈላስፋ ያደርግሃል ልበል እያለች እሷም እያሾፈች ነበር። መራዊት የናሆም እናት ጥያቄ በጣም አስጨንቋታል። ወደ ጽናት በመምጣትም እየነገረቻት ነበረ። የናሆም እናት መጣ፣ ሰውነቱ ወፍሯል፣ ሾፍሯል፣ አርግዘሻል፣ ነፍሰ ጡር ነሽ እያለች ነው እነሱ ሀያት ለመሆን አሰፍስፎ እየጠበቁ ነው። እኔ ደግሞ ከህመሜ ጋር እየታገልኩ ነው እያለች የነገረቻት ነበር። ጽናትም ይህን ነገር ፈልገሽ አለመጣሹ ምን ማድረግ ይቻላል፣ አይዞሽ፣ አትጨናነቅ እያለች እያጽናናቻት ነበረ። መራዊትም እንደ ኪራ ዋጋ እስከሚያስከፍለን ድረስ መጠበቅ የለብንም፣ እውነታውን በጊዜ መናገር አለብኝ ብዬ እያሰብኩ ነው አለቻት። እኮ እውነታውን ነገራቸው አለች። ጽናትም እኔማ እያልኩ ነበር፣ ናሆሜ ግን እስከ መቼ እንደሚጠብቅ አላውቅም አለች። ሆሜም እንደዚሁ የእናቱ የልጅ ጥያቄ እያስጨንቀው እንደሆነ በቀልድ እየነገረው ነበረ ከሌላም የወለድከው ካለ አስተዋውቀኝ እያለች ነው እያለ እየነገረው ነበር። ሰናይት ጠፍታቸው ስለሰነበተች ሁላቸውም ተሰብስበው ወደ ሰናይት ሄደዋል። ታዲያ ሲሄዱ ቅዱስን አግኝተውታል። አንቺም አዳባሪ አግኝተሽ ነው ወይ ለካ እንደዚህ ጠፋሹ እያለት ነው ኪራ ቅዱስም እኔን ባልሆነ አዳባሪ እያለ ነበር። በመጨረሻም ካልሆነ ወደ ቤታችን እንመለስ እንዴ እየተባባሉ ሳለ ለምንድ ነው የምትመለሱት? ጽናት እስኪ ወደ ኩሽና እንሄድ ብለው ምግብ ለመስራት ወደ ኩሽና ሄደዋል። ታዲያ እነሱ ወደ ኩሽና በሚሄዱበት ሰዓት እንዴት ደፍረ መጣህ? እሷስ እንዴት ከፈተችው? እያሉ ሙድ እያያዙበትና እየቀለዱ ነበረ። እሱም በዚህ እኮ ሳልፍ ልያት ብዬ ነው አለ። እኛም እኮ ሲጀማምረን እንደዚህ ነበር ያደረገን እያሉት ነበር። እንግዲህ የዛሬው ጽናት ድራማ እየተጠናቀቀው በቀጣይ ክፍል እስከምንከና ድረስ መልካም ጊዜ ሆነላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።